አንዳንድ እንሽላሊት የሆኑ ሰዎች እንደ ምንቴ አይነቱ እንሽላሊት ሃይሚ ሃይሚ ብሎ ሊሞት ነው፣ ከሌሊክስ ምናምን ጋቱ ይሄ ሰውዬ ምናልባት አስነጥሶ ይውጣለት የሃይሚ ስም ማለት ነው። ፈከክ ነገር እኮ አንተ፣ አይፈረድብም። አንተ ምን አይፈረድበትም። ምንቴ አይፈረድበትም። ሌላ ደግሞ ማነው አይፈረድበትም አለ ደግሞ። አንድ ከዚህ በፊት ሲያለቅስ የነበረ አንድ ነበረ እሱ ራሱ አይፈረድበትም እኮ እንደዚህ እንድትጨማለው ያደረጋችሁ እኮ ብሩኬ እኮ ነው። የብሩኬ ጦታ ግን ይጣራልን። ሰላም ጤና ይስጥልኝ። ውድ የተከበራችሁ ይህን ቻናል ተከታታዮች እንደምንቆያችሁልኝ አለው አለው፣ ደህና ነኝ። ዛሬ ወሳኝ ወሳኝ ነገሮችን እየመጣሁት ነኝ። ስለ ብሩኬ የምነግራችሁ ነገር አለ። ጉድ ሆኗል። ብሩኬ ምሬ ነው የምላችሁ። ምንቴም ዛሬ በድጋሚ መጥቷል። እንዲሁ ሀይሚ ሀይሚ ሲል ስለምንቴም እስቲ ትንሽ ከተናገራቸው ነገሮች ውስጥ ወሰድ አርቅ የምነግራችሁ ነገር ይኖራል። በቅድሚያ ግን ስለ ብሩኬ ልንገራችሁ። ብሩኬ ማለት ነው የሰሞት ነው ዛሬ ነው የሰሞትኝ ብሩኬ ሶስት ሴቶችን ጠይቆ ኢትዮብ ላይ ሊያመጣቸው ማለት ነው። ሶስቱም ሴቶች አንፈልግም ኢትዮብ ላይ መምጣት ያናንተ ቤተሰቦች መጥፎ ናቸው ይሳደባሉ ምናምን ብለው ማለት ነው። ለድራማ ሊያመጣቸው እምቢ አሉት። እኔ በጣም ነው ደስ ያለኝ። የምር ውሸት ያለን ነው የምነግራቸው፣ የመረጃ ከዛ ያችን ሽላሌት እንትናን ሱስ ሱስ ሱስ ነው ማን ነው ስሟ እሷን ይዞ ይመጣል ሲባል ደግሞ ሰማሁኝ። እሷ ከመጣይ አፈር ደጃ አስበሏት ውዶቼ፣ ዘቅዝቋት እርገጧት፣ ወደ ኋላ እንዳትሉ። የሀይሚ እህቶች በቃ ሀይለኛነታቸው ሁሉም ሰው አውቋል ማለት ነው። ይሄ ሚዲያ ተጠቃሚ ያልሆኑ ሰዎች ራሱ ዩቱብ የሌላቸው ሰዎች ሁሉ በቃ አውቀዋል የሃይሜቶች ኃይለኛ እንደሆኑ። ኧረ በስመ አብ። እኔማ ለዚህ ጅግንነታችሁ ቀጣይ ግጥም እገጥምላችኋለሁ። የምሬ ነው የምላችሁ። ያው የሃይሜቶች የተሰረቀ ግጥም ነው። ተተክታክ መንደር መድፍ አይፈሩ ተኩስ አይፈሩ ምን አይፈሩ ምን አይፈሩ። እኔ የተሰረቀ ግጥም አላነብም፣ በራሴ እገጥምላችኋለሁ። በሌላ ጊዜ ግን ብሩክ የበዝልክ ልታሰድ በነው የተባለ የሀይሚን ጨጓራ ሊጣስቦ ነበረ፣ አልተሳካለትም። ግን ማለት ነው ይ ሶስን ይዟት ከመጣ፣ ሶስን ይዟት ከመጣ፣ ሶስን ይዟት ከመጣ የሆነ ነገር እንዳላቸው ጠርጥሩሽ፣ ዝም ብላችሁ እንዳትለቋቸው። ይዟት ከመጣ የሆነ ነገር አለ ብላችሁ ጠርጥሩ። ብሩኬንም በአናቱ ትከሉት ውዶች። አይጥ በቀደደው ድመት ይገባል አሉ። እነ ብሩኬ ሲደባደቡ አይቶ ይሄ ምንቴ ደግሞ መቶ ከአንዱ ጅልጥ ጋር እየተደባደበ ነው። ምን ነው አርፋችሁ ብትቀመጡ? ምን ነው ሃይሚን? እንደው ሃይሚን ተራ ሴት ታረጋችኋት እንዴ? እንደዚህ ከመንገድ ላይ ፍሳ አደርጋችሁ ምትወስዷት ምናምን ነገር እንደ ቆይ እንዴት ብትስሏት ነው ግን፣ እየመጣችሁ ዝንደ ሜዳ አህያ የምታናፉብን፣ ሃይሚ ሃይሚ እያላችሁ፣ እኔ በጣም ገራ እየገባኝ ነው አሁንስ እግዚአብሔርን ይሄ ምን ነው አለቃቀስ? ምንቴ የምትባለው ሰውዬ መሄጃ የለህም። ልዩ ግን አራዳ ነው ተመቸኝ። ሀይሜን አገናኘሃለውኝ ምናምን ብሎ በስልክ ከዛ አግኝቶ ጠለዘው። ደግ አደረገ። ከሰው ሕይወት ውጣ፣ ከሰማ ከሰው ሕይወት ውጣ አለቀ። እኔ እኔ እነዚህ ልጆች አይፈረድባቸውም። እግዚአብሔርን ነው የምላቸው። እነዚህ ልጆች እኔ አልፈርድባቸውም። ምንቴንም አልፈርድበትም። እንደነገርኳችሁ የሆኑ ልጆች ደግሞ አሉ። የሆነ የሆነ ስንጥር የሚያክሉ ልጆች አሉ ምን ልጆች አይደሉም፣ የጨረጨሱ ሽማግሌ ማለት ነው። እነሱ ራሱ መጥተው ትተው ነበረ፣ ትተው ነበረ ከዚህ በፊት አልቅሰው አልቅሰው አልሳካ ሲልላቸው ትተው አሁን እንደ አዲስ መጥተዋል። እና ኦማር ነው ማን የሚባለው ልጅ። እነዚህ ልጆች አሁን እኔ አልፈርድባቸውም፣ እኔ በራሴ ማለት ነው። ምክንያቱም አሁን አንድን ሴት ልጅ ወንድ ነው ሊያስከብራት የሚችለው አደለም። ብሩኬ ደግሞ ለሀይሚ ወሬ እንጂ ተግባር ዜሮ ዜሮ እነዚህ መተው ቢያናፉ ምንም የሚደንቅ ነገር የለም። እኔ እነዚህን አልስድባቸውም፣ እንደፈለጉ ያናፉበት። ሚዲያው የአንድ ሰው አይደለም፣ ሚዲያው የግላችን አይደለም። ኮመንት ላይ ራሱ አትስደቧቸው ይሄ የብሩኬ ላሞች ይሳደቡ እዛ። ግን እናንተ የሀይሚ እህቶች አትሳደቡ። ኮመንት ላይ ሄዳችሁ እንደነዚ አይነት ሰዎች መተው ሀይሚን አፈቅረዋለሁ ምናምን እፈልጋለሁ ሲሉ አትስደቧቸው። እግዚአብሔርን ነው ምላችሁ፣ ዝም በሏቸው። ለምዶ ታውቃላችሁ። አንደኛ ለራሳችሁ ኃጢአት ነው፣ ሁለተኛ ነገር ደግሞ ይችን ልጅ አጠገቧ ያለ ወንድ ነው መልስ ሊሰጥላት የሚችለው። ገባችሁ? እሱ መልስ ካልሰጠላት ማንም እየመጣ አፉን ቢከፍት እናንተ ምን ቤት ናችሁ? በቃ ተውት። የምሬን ነው። እኛ በደከምን እኮ ምናምን አይደለም ዋናው። ካልሆነ እኛ ዳር ሆነን እንትን ብንለው ምንም ዋጋ ቢስ ነው የምንሆነው። እኔ ግን ያው ደስ የሚለው ነገር ደግሞ ሃይሚ ልቧ የሚደነግጥ ሰው አይደለችም። ለማንም መልስ የምሰጥ ሰው አይደለችም ደስ የሚለው ፓርት በቃ አለቀ። እሷ መልስ ብትሰጥ ለምን ብለን እንቆጣለን? ግን ደስ የሚለው መልስ አትሰጥም ለማንንም። እና አንዳንድ ጊዜ ማረም ሲበዛ ይመራል። አረ ለሚባለው እነዚህ ሰዊ ደግሞ ምንድን የሚባለው ደግሞ በአካል ያውቀዋል ብሩኬ፣ ምናምን ነገር መቶ ሁሉ ጊዜ ሀይሚ እንደዚህ በቶ የኔ ናት ምናምን ሞትኩ ተሰቀልኩኝ፣ ታቶ ተሰርቼ ምናምን ተደፍቼ ተቀንቼ ምናምን ነገር ብዙ ነገር እያለ እየሰማው ነው። ለምን እኔ አጠገቡ ያለው ሰው አይደለውም ወይ ብሎ እንኳን አንድ ቀን መልስ ሰጥቶ አያውቅም። ንቀት ምናምን አይደለም፣ ስለማይፈልግ ይሄን ቃላት ስለማይፈልገው ነው መናገር። ብሩኬ በቃ መናገር አይፈልገውም። ለምን እነዛ ውሽሞች ይቆጡታል። እኛ ምንድነን ታዲያ ይላሉ። እርስ በራስ ጠልጥል ይጀምራሉ። ብዙ ብዙ ጋር እኮ የሚሄድ ሰው በቃ ይው እኮ ነው ብዙ ጋር እንደ ድስት የሚጣል ወንድ እንደዚህ እኮ ነው። በቃ አለለ ብዙ ቦታ አሁን እነዛ አበባ የሰጧት ለሀይሚ ኬክ አምጥተው ሰርፕራይዝ ያደረጓት ራሱ አሁን ለሱ የሆነ የሆነ ቅምጡሉ ሊሆኑ ይችላሉ አይታወቁም። ባይ ወይ ለማንኛውም ብዙ ቅምጥ ያለው ወንድ ምርጥ የሆነች ልዕልት የሆነች ሴት አጠገቡ ካለች አትታየውም። የሚታየው ሌላ ሌላ ነው ሌላ። አሁን ለብሩኬ አሁን አትታየውም። ሀይሚ የምታየው ሌላ ሰው ነው ምናምን ነገር። ልክ ታጠገቡ ስትሄድ ስትርቅ ይገባዋል፣ ስማርትነቱ ይገባዋል፣ ሴትነቷ ይገባዋል፣ ጨዋነቷ አሁን አጠገቡ ነች የትም ምናትሄድም በቃ ምናምን እንደዚህ አይነት የሚያስብ ሰው እኮ ጅል ልብ ያለው ሰው ነው። ታውቃላችሁ፣ ጅል ልብ ያለው ሰው ነው እንደዚህ አይነት አመለካከት ያለው። ለማንኛውም ግን ልብ ይስጥክ። ሀይሚ ግን ባለችበት ደህና ትሆንልን እንጂ፣ እኛ ይሁን ይሁን ምናምን ብለን የምንጨቃጨቅበት አንዳችም ነገር የለም። ግን ይሄ ኢትዮብ ላይ አልመጣም ያሉ ሴቶች ተመችተውኛል ባይዘው